የንግድ ስርዓቱን ለማዘመን በሚደረገው ጥረት ውስጥ የንግድ ዘርፍ ማህበራት ሚናቸውን ሊወጡ እንደሚገባ ዶክተር ካሳሁን ጎፌ ያሳሰቡ የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት እንደ አዲስ ከተዋቀረው የስራ አመራር ቦርድ አባላት ጋር የንግድ ማህበራት ማጠናከር በሚቻልባቸው ጉዳዮች ላይ ተወያይተዋል። ሚኒስትሩ በዚህ ጊዜ የሀገር ፍቅር ያላቸውና ጠንካራ የንግድ ማህበራት በኢኮኖሚያዊ እድገት የጎላ ሚና ይኖራቸዋል ሲሉ ጠቅሰዋል። የሀገራችን የንግድ ስርዓት ዘመናዊ አካታችና ለማቀፍ እድሎችን ለመጠቀም እንዲያስችል ማህበራት ሚናቸውን መወጣት ይገባቸዋል ብለዋል። መረጃው የንግድና ቀጠናዊ ትስስር ሚኒስቴር ነው። የዩናይትድ ኪንግደም ባለ ሀብቶች በኢትዮጵያ ያሉ ምቹ የኢንቨስትመንት እድሎችን በመጠቀም መዋለ ንዋያቸውን እንዲያፈሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አረጋ ጥሪ ያቀረቡ የኢትዮ ዩናይትድ ኪንግደም ኢንቨስትመንት ፎረም በለንደን ተካሂዷል። ዩናይትድ ኪንግደም የኢትዮጵያ ኤምባሲ ና ኢንስቲትዩት ኦፍ ዳይሬክት አፍሪካ ግሩፕ የተሰኘ ኩባንያ ፎረሙን በጋራ አዘጋጅተዋል። ፎረሙ በኢትዮጵያ ያሉ የኢንቨስትመንት እድሎችን ማስተዋወቅ ና የኢትዮጵያ ና ዩናይትድ ኪንግደም የኢኮኖሚ ግንኙነትን ማጠናከር ዓላማ ያደረገ ነው ተብሏል። በፎረሙ ላይ የንግዱ ዘርፍ ተ ናያንም ተገኝተዋል። በውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋይ የተመራ የኢትዮጵያ ልዑካን ቡድን በፎረሙ ላይ ተሳትፏል። አምባሳደር ምስጋኑ በኢትዮጵያ እያደገ ያለውን ምቹ የኢንቨስትመንት ሁኔታ አስመልክቶ ገለጻ ያደረጉ ሲሆን የዩናይትድ ኪንግደም ኩባንያዎች በሀገሪቱ ያለውን አቅም እንዲመለከቱም ጥሪ አቅርበዋል። በፎረሙ ላይ በበይነ መረብ መልዕክት ያስተላለፉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ ለውጭ ኢንቨስተሮች ይበልጥ ሳቢ እንድትሆን ያደረጉትን የሕግና የተቋማት ሪፎርሞች በማንሳት ማብራሪያ ሰጥተዋል። መረጃው የውጭ ጉዳይ ሚኒስቴር ነው። የኢትዮጵያ ኤሌክትሪክ ኃይል ሀገራዊ የኢኮኖሚ እድገቱን የሚመጥን የኃይል መሰረተ ልማቶች ግንባታ እያካሄደ መሆኑን የተቋሙ የኮርፖሬት ኮሚኒኬሽን መምሪያ ገለጸ። የተቋሙ ኮሚኒኬሽን መምሪያ ዳይሬክተሩ ሞገስ መኮነን እንደገለጹት በአሁኑ ወቅት ያለ ኤሌክትሪክ ኃይል ኢኮኖሚያዊ እድገትንም ሆነ ማህበራዊ ልማት ፈጽሞ ማሰብ የማይቻልበት ጊዜ ሆኗል ብለዋል። ተቋሙም ይህን ታሳቢ ያደረጉ የኃይል መሰረተ ልማቶች ግንባታ በመላ ሀገሪቱ በማከናወን ላይ እንደሚገኝ ገልጸዋል። አሁን ላይ ያለውን ሀገራዊ ኃይል የማመንጨት አቅም ከእጥፍ በላይ ለማሳደግ ታላቁ የኢትዮጵያ የህዳሴ ግድብን ጨምሮ አምስት የኃይል ማመንጫ ፕሮጀክቶች ግንባታ በመከናወን ላይ ነውም ብለዋል። በቀጣዮቹ አምስት ዓመታት የኃይል ተደራሽነት ሽፋኑን አሁን ካለበት 54 በመቶ ወደ 78 በመቶ ለማድረስ ትኩረት ተሰጥቶ እየተሰራ መሆኑንም አቶ ሞገስ ገልጸዋል። መረጃውን ያገኘነው ከኢትዮጵያ ኤሌክትሪክ ኃይል ማኅበራዊ ትስስር ገጽ ነው።